በስመ አብ ወልድ መንፈስ ቅዱስ አህዱ አምላክ። አመሰሉ ሰው ለሚያዝያ በዛቲ ዕለት አረፈ አብ ቅዱስ አባ ዮሐንስ ኤጲስቆጶስ ኢየሩሳሌም። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ሚያዝያ ሶስት በዝች ቀን የኢየሩሳሌም ኤጲስቆጶስ የከበረ አባት አባ ዮሐንስ አረፈ። የዚህም ቅዱስ ወላጆቹ የወሪት ምሁራን የሆኑ አዋቂዎች ነበሩ። የወሪትን ህግ ትምህርቶችንም እያስተማሩት አሳደጉት። ክርስቲያኖችን በጽና ልቡና የሚከራከራቸውና የሚጣላቸው ነበር። መጻሕፍትን አዘውትሮ ከመመርመሩ የተነሳ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ዓለም እንደመጣና ሰውም እንደሆነ በሞቱም ዓለምን እንዳዳነ አመነ። እርሱም የባህር አምላክ እንደሆኑ አምኖ እንደሆነ አምኖ በኢየሩሳሌም ኤጲስቆጶስ ባባ ይወስጦስ እጅ ተጠመቀ። ዲቁናም ሾመው። ከዚያ በኢየሩሳሌም አገር ኤጲስቆጶስነት ለመሾም እስቲ ገባው ድረስ በበጎ ሥራና በእውቀት አደገ። ኤልያስ የሚባለው አንድሪያኖስ እንድሪያኖስም በነገሰ ጊዜ በኢየሩሳሌም ሀገር የፈረሰውን ሕንጻ ሁሉ እንዲያንጹና በስሙ ኤልያስ ተብሎ እንዲጠራ አዘዘ። ከዚያም በአይሁድ ምኩራብ ደጃፍ ላይ ታላቅ ግንብ ሰሩ። ከከበረ ደንጊያም ሰሌዳ ሰርቶ በላዩም ስሙን ኤልያስን ጽፎ በመግቢያዋ አኖረው። በዘመኑም ኢየሩሳሌም አሕዛብና አይሁድን ተመላሽ ሰለጠኑባትም ክርስቲያኖችም ሊጸልዩ ወደ ጎልጎታ ሲመጡ ባዩአቸው ጊዜ አሕዛብ ይከለክሏቸው ነበር። በዚያ ዝሁራ በሚባል ኮከብ ስም መስጊድ ሰርተው ነበር እና ስለዚህም ክርስቲያኖችን በዚያ እንዳያልፉ ይከለክሏቸው ነበር። ከዚያም አባት ከዚህም አባት ላይ በዚህም አባት ላይ ከአሕዛብ ታላቅ መከራና ሀዘን ደረሰበት። ብዙ ጊዜ ተደብድበውታል በምድር ላይም ጎትተውታልና አጎሳቁለውታልና፣ እርሱም ነፍሱን ወደ እርሱ ይቀበል ዘንድ የክብር ባለቤት ጌታችን ኢየሱስ ክርስቶስን ለመነው። ጌታም ልመናውን ሰምቶ በሰላም አረፈ። በረከቱ ከእኛ ጋር ለዘላለም ትኑር አሜን። ሰላም ለዮሐንስ ለወልደ ማርያም ተላዊሁ ስርዓታ አይሁድ አዲጎ ህግ አበዊሁ ኖላዊ በሰናይ

በዚህችም ቀን ደግሞ የከበረ አባት በእስክንድርያ ያለ ተሾሙ አባቶች ሊቃነ ጳጳሳት ሰባ አንደኛ የሆነ አባ ሚካኤል አረፈ። ይህ አባት ከታናሽነቱ ጀምሮ የምንኩስና ልብስ ሊለብስ ወደደ። በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን መንኩሶ እስከሸመገለ ድረስ በዚያ ኖረ። በብዙ መነኮሳትም ላይ አበምኔት ሆኖ ተሾመ። በዘመኑ ሁሉ መልካም ተጋድሎ በመጋደል እግዚአብሔርን ደስ አሰኘው። በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ለመሾም እስኪገባው ድረስ ፍጹም ተጋድሎ በመጋደል ደከመ። ከእርሱ በፊት የነበረ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ወንጌላዊ ማርቆስ ወንበር ያለ ሊቀ ጳጳሳት አራት ወር ኖረ። ለዚች ሹመት የሚባል የሚሻል ሲመረምሩና ሲመርጡ ብዙ ደከሙ። ከብዙ ድካምን በኋላ ሶስት የገዳም ሰዎችን መርጠው ስማቸውን በሶስት ክርታት ጻፉ። የክብር ባለቤት የጌታችንን ኢየሱስ ክርስቶስንም ስም በአንዲት ክርታ ጽፈው እያንዳንዳቸውን አሽገው በመሰዊያ ውስጥ አኖሯቸው። ቸር ጠባቂ ይሾምላቸው ዘንድ ኤጲስቆጶሳቱና ካህናቱ እስከ ሶስት ቀን እየጸለዩና እየቀደሱ እግዚአብሔርን በመማለድ ኖሩ። ከሶስት ቀኖችም በኋላ አንድ ታናሽ ብላቴና ጠርተው ከእነዚህ ከሶስቱ ስሞች አንዱን አንስተ ስጠን አሉት። ያም ብላቴና የዚህን አባት የአባ ሚካኤል ስም ያለበትን ያንን ክርታስ አወጣ። ሁሉም እግዚአብሔር እንደ መረጠው አውቀው ይገባዋል፣ ይገባዋል፣ ይገባዋል እያሉ ሊቀ ጵጵስና ሾሙት። እርሱም በሹመቱ ላይ ሁና እንደሚገባ በመልካም አመራር ስራውን መራ የሚጽፍለትም ጸሐፊ መረጡለት። ስለ ምእመናን አጠባበቅና ስለ ማስተማር ወደ አገሮች ሁሉና ወደ ኤጲስቆጶሳቱ መልእክትን ይልክ ነበር። እርሱም ከኃጢአታቸው ተመልሰው ንስሐ እንዲገቡ ህዝቡን ይመክራቸውና ይገስጻቸው ነበር። እግዚአብሔርን ይፈሩት ዘንድ ንሳ ንጹሐ ነፍስ ንጹሐ ልቡና ያለው ሆነ። የዚህንም ዓለም ጣዕም ያለውን ምግብ አይሻም አይመኝም። ከክብሩንም ቢሆን ወይም ጥሪቱን ድሆችንና ችግረኞቹን አስቦ ይመጸውታቸው ነበር እንጂ ከእነርሱ የሚተርፈውንም ለቤተ ክርስቲያን ማሰር ያደርገው ነበር። ይህ አባት ሙሉ ዓመት አልኖረም ከዚያ የሚያንስ ነው እንጂ በሰላም በፍቅር ማረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለሚካኤል ሀብተ ድንግልና ቅናቱ ሊቀ ጳጳሳቱ ዱስ ወርቱ ሃይማኖቱ መኒ አንበሩ ውጻዌ ኤጲስቆጶሳት በእንተ ሲመቱ ወፃ ክርታስ እምነ ክርታሳት ሰለስቱ ስመዚያው ጽሑፈ ዛሃሎ ውስቴቱ። በዚችም ቀን ዳግመኛ ክርስቲያናዊ ነጋዴ መርቅ ያረፈ። ይህም ቅዱስ ከአንጾኪያ ሰዎች ወገን ነው። ጉዝፋር የሚባል ወዳጅ ነበረው። ይህ ጉዝፋርም ጣዖት የሚያመልክ ካህዲ ነው። ከሃይማኖት በቀር በምንም በምን አይለያዩም ያዩም ከዕለታትም በአንዲቱ መርቄና ጉዝፋር ነበ ግዱድ ወደሚባል አገር ለንግድ ሄደው ሰው በሌለበት በበረሃ ውስጥ እምነ አምስት ቀን ተጓዙ። ክርስቲያናዊ መርቄም ባለጸጋ ነው። ከእርሱ ጋር አማርባ ልጥረ ወርቅ ነበረ። በጎዳና በጉዞ ላይ እያሉ ለሞት የሚያደርስ ደዌን መርቄ ታመመ። ከዚያም ራሱን አጽናንቶ እንዲህ ብሎ ጻፈ። ከባሪያ ልጅ ከባሪያ መርቄ ውጭ ከእኔ ያለ በጥቁር በቅሎ የተጫነ አርባ ልጥረ ወርቅ ለአንተ ይሁን ጌታዬ፣ ኢየሱስ ክርስቶስ የያው እግዚአብሔር ልጅ የክብር ባለቤት ሆይ ስለ በደል ይቅርብል ብለኸኝ መንግሥተ ሰማያት እንድትሰጠኝ ዘንድ ለልጆች ለሚስቴም ወይም ለዘመዶች አይሁን ብያለሁ። ይቺ ደብዳቤ ተጠቅልሎ ይቺን ደብዳቤ ጠቅልሎ ወዳጁ ጉዝፋርን ጠራው። የሚለውንም ሁሉ ያደርግለት ዘንድ አማለው። ከዚያም በምሞትበት ጊዜ አትንካኝ ግን ናርባ ልጥረ ወርቅ እንደተጫነ ከበቅሎ ጋር ወስደ የክብር ባለቤት ለሆነ ለያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ በእጁ ስጠው። ለልጆቼ እንግዳ እንዳትሰጥ ከእርሱ በቀር ለማንም ቢሆን አትስጣ፣ አለው። ጉዝፋርም እንዲህ ብሎ መለሰለት፣ አንተ ራስህ ሞቶ ተነስቶ ወደ ሰማይ ወጣ የምትል አይደለምንን? ወደ ሰማይ ወጥቼ ልሰጠው እችላለሁን? መርቄም እንዲህ ያለው፣ ወደ ቤተ ክርስቲያን ሂድ፣ ራሱ ወደ አንተ ይመጣል እጅ በእጅ ስጠው። ከዚህ በኋላ መርቄ ለመሞት ሲቃረብ ራቅ ብሎ በመቀመጥ ጉዝፋር መሞቱን ይጠብቅ ነበር። ወደ እርሱም መላእክት የብርሃን ልብስ ይዘው በአየር ከእርሳቸውም ጋር ጻድቃን ሰማዕታት አሉ። ዳዊትም በመሰንቆ ያመሰግኑት ነበር። መንፈስ ቅዱስም በርግብ አምሳል ወርዶ በስጋው ላይ ሶስት ጊዜ ዞረ። ያን ጊዜም የመርቄ ነፍስ ከስጋዋ ተለይታ ወደ ሰማይ እንዲህ ባለ ሁኔታ አድረገች። ሁለት አንበሶችም መጡ፣ ምድሩንም ቆፍረው ቀበሩት። ጉዝፋርም ተነሳ፣ የመርቄንም ወርቅ ጭኖ ስላየው ሁሉ እያደነቀ ሄደ። አንጾኪያን በደረሰ ጊዜ ቤተ ክርስቲያኑን አስተዳዳሪ ቀሲስ ታዲዎስን አግኝቶ መርቄ እንዳለው ነገረው። ቀሲስ ታዲዎስም ሊረከበው ወደ ጉስፋር ሄደ። ግን የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ በቀር ለማንም አልሰጥም፣ ወዳጄ መርቄ እንዳማለኝ እጅ በእጅ ሰጠዋለው እንጂ ብሎ ከለከለው። ከዚያም ሂዶ ወደ ቤተ ክርስቲያኑ ቅጽር ግቢ ገባ። ቀሲስ ታዲዎስም ደጁን ከፈተለት። የተጫነውንም ወርቅ አውርዶ በፊቱ አኑሮ በዚያ ቆመ። ከሌሊቱ እኩሌታ ላይ እንደ ነጎድጓድ ድምፅ ያለ በቤተ ክርስቲያን ውስጥ ሰማ። ታላቅ ብርሃንም ወጣ። ጌታችንም ከሰማይ ወርዶ በመሰዊያው ላይ ተቀመጠ። መላእክትም ከእርሱ ጋር አሉ። ከመላይክትም አንዱ ከሃዲ ጉዝፋር ከዚህ ለምን ቆም ካለው። እርሱም ወዳጁ መርቄ ለክብር ባለቤት ለጌታ ኢየሱስ ክርስቶስ እንጂ ለሌላ እንዳይሰጥ ብሎ እንዳማለው ነገረው። መልአኩም የክብር ባለቤት የያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ይህ ነው እና ና ስገድ አለው። ጉስፋርም ሰገደ። ደብዳቤውንም ሰጥተው እየተንቀጠቀጠም የክብር ባለቤት ጌታዬ ኢየሱስ ክርስቶስ ወያመንኩብህ አለው። ጌታም ያንን ወርቄ ይመዝኑት ዘንድ አዘዘ። አርባ ልጥርም ሆነ። ጉዝፋርንም ከቀሲስ ታዲዎ ዘንድ እንዲጠመቅ አዘዘው፣ ከቤተሰቡ ሁሉ ጋር ተጠመቀ። የተጠመቁትም ሰባ አምስት ነፍስ ሆኑ። ኃጢአተኛውን በንስሐ ተመልሶ መዳኑን እንጂ መሞቱን ለማይወድ ቸሪ ቅርባይና ሰውን ለሚወድ እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለመርቄ ክርስቲያናዊ ክቡር እንተመጠወ ወርቆ ለእግዚአብሔር ሰው በፈነው አርባ በመድሎተ ልጥሮ ሰላም ለፍቅሩ

ወሀይል ሊቀ መላእክት ቅዱስ ፋኑኤል ጸሎቱ ወበረከቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ የኖርና መልአኩ ቅዱስ ፋኑኤል ያደረገው ታምሪ ነው። የቅድስት ቤተ ክርስቲያን ልጆች የሆናችሁ የሊቀ መላእክት ቅዱስ ፋኑኤል ወዳጆች ሆይ በዚህ ዓለም ረድኤትና ሞገስን በረከትንም በሚመጣውም ዓለምም እንደ እሳት በሚንቦገቦግ የሚነድ ክንፎቹ ባህረ እሳትን አሻግሮ ፍጹም ደስታ ያለበት ዘላለማዊ ህይወትን ያሰጣቸው ዘንድ በየወሩ ሦስተኛ ቀን ይልቁንም አማላጅነቱ በመማፀን እንድንባት ዘንድ በተመረጠች አምላኩ እግዚአብሔር በተሾመባት ቀን የሊቀ መላእክት ቅዱስ ፋኑኤል በዓልን አድርጉ። ጌታችን ኢየሱስ ክርስቶስ በደቀ መዝሙር የስም ቀዝቃዛ ውሃን ያጠጣ ዋጋውን አያጣም እላችኋለሁ እንዳለ የሊቀ መላእክት ቅዱስ ፋኑኤልን ዝክረ በዓል ከሚያደርጉ ጋር የሚኖር ከልብሱ ዘርፍና ከመጠምጠሚያው እየቀደዱ ወስደው በድውያን ላይ ሲያኖሩ ድውያን እስኪድኑ አጋንንትም እስኪወጡ ድረስ በሐዋርያው ቅዱስ ጳውሎስ ላይ አድሮ ደገኛ ተአምሩን እንዳደረገ በሊቀ መላእክት ቅዱስ ፋኑኤል እጅ ድንቅ ሥራንም በሚገልጥ አምላኩ እግዚአብሔር የሚታመን አንድ ሰው ለእግዚአብሔር ስእለቱን ያቀርብ ዘንድ ከሩቅ አገር መጣ። ባልንጀሮቹም በመንገድ እንዲህ በችኮላ ወዴት ትሄዳለህ? ብለው ጠየቁት። ሰውየውም ሊቀ መላእክት ቅዱስ ፋኑኤል ምኞቴ ሁሉ ፈጽምልኝ፣ ከክፉ ነገርም ሁሉ ሰውሮኝ ስላዳነኝ ሳይገባኝ ለእኔ ታላቅ ነገርን አድርጎልኛልና፣ ያደረገልኝንም ለእኔ ብቻ አይደለም። አንድ ቀን ያለመጠን ልጅ የሆዷ ተነፍቶ ታማብኝ ነበር፣ መጥቼ ነገርኩት ፈወሰልኝ። አንድ ጊዜም አጠገቤ ከወደቀ ብረት የተነሳ ጆሮዬ ደንቁሮ ነበር። አንድ ጊዜም በጽኑ በሽታ ታምሜ ነበር። አንድ ጊዜም ከጠላቶቼ ብርቱ ጸብ ነበረብኝ። በየጊዜውም ከደረሱብኝ ከዚህ ሁሉ መከራ የነገርኩትን ሰምቶ ሰውሮኛልና ስእለቴንም ልሰጥ ወደ እግዚአብሔር ቤት እየሄድኩ ነው አላቸው። እሊህ ሊቀ መላይት ቅዱስ ፋኑኤል የሚወዱ ባልንጀሮቹም የተልእኮውንና ታላቁን ከፍ ያለች የአንደበታቸውን የምስጋና ዋጋን ይቀበሉ ዘንድ የቅዱሳን ጻድቃን ጸሎት ከማይጠንታቸው ጢስ እጣን ጋር የሚያደርጉ ደስታ የተመሉ በሊቀ መላይት ቅዱስ ፋኑኤል አምላክ ሰማያዊ ንጉሥ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ፊት ቆመው ፍጹም ስለ ፍጥረት ሁሉ የምትፈጸም ደስታና ምስጋና የተመላች ጸሎታቸውን የሚያቀርቡ ብዛታቸው የማይታወቅ የሰማያውያን ሰራዊተ መላእክት አምላካቸው ቸር እግዚአብሔርን በወደዱ ሊቀ መላእክት ቅዱስ ፋኑኤል አማላጅነት ለሚታመኑ ሁሉ እንዲሁ ያደርጋልና እውነት ብለሃል አሉት። ይኸውም ሰው የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ድንቅ ስራውን እየመሰከረ ወደ ቤተ እግዚአብሔር ፈጥኖ ገሰገሰ። የመጋቤ ድንግል ሊቀ መላእክት ቅዱስ ፋኑኤል ጸሎትና በረከቱ ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ንቁ ኦርቶዶክስ ተዋህዶ የንስሐ መርከብ ማህበርተኞችን በቸርነት ጠብቀን፣ ቅድስት ሀገራችን ኢትዮጵያን በቸርነት ጠብቅልን፣ አስራረ ቤተ ክርስቲያንን አስታግስልን፣ ቅድስት ተዋህዶ ሃይማኖታችን አስፋልን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

በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተክርስቲያን ልሳን ነው።